አንድ ሰው ክብሩን ሊጠብቅ ወይንም ክብሩን ሊያስጠብቅ የሚችለው አጉል ነገር ወደሱ ሲመጣ ሲጸየፍ ነው። ወይዘሮ ጠንፌ ሰላም ጤና ይስጥልኝ። ውድ የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት በዛሬው ቪዲዮ ሰፋ ያለ አስተያየት ልሰጥበት ፈልጋለሁኝ። በብሩኬና በሀይሚ መሃል በጠንፌ መሃል የተፈጠረውን ከዛም አለፍ ብሎ የፍፄ ዝምታ በጣም ነው የገረመኝ። ዝምታው የእኔ ዝምተኛ አገዳ ይሻላል። ዝም ማለት እኮ አንዳንድ ጊዜ በዚህ ሰምቱ፣ በዚህ ፈሰስ ማድረግ፣ በጀመሪያ በቅድሚያ ማለት ነው። አንድን ስተት ከመስራትሽ በፊት ለሰራሹ ስተት ዋጋ እንደሚያስከፍልሽ ቆም ብለሽ ማሰብ ነበረብሽ። ጠንፌ ማለት ነው ዛሬም ያ ነገር ያ ትልቅ ስህተትሽ ነው። ለሀይሚየል ያናደዳት የቻለው ጠንፌ አንቺ መጀመሪያ ክብር አለሽ፣ ክብርሽን የጣልሽው አልጋ ላይ ስትወጭ ነው ብላሻ አለች። ቅማሟ ማለት ነው ክብሬን ትቼ የመጣውትኝ ይቅርታ ልጠይቅሽ ነው። ይቅርቴን ተቃቤ። ከዚህ በኋላ በድጋሚ እኔ እና አንቺ አንተያይም። እኛ ራሱ ከእሷን እንድታያት ወይንም እሷ የደረሰችበት ቦታ እንድትደርሽ አንፈልግም አንፈልግም። ሌላው ነገር ደግሞ በአንቺ ላይ ሊደረግ የማትፈልጊውን ነገር እንዴት በሌላ ሰው ላይ ልታደርጊ ቻልሽ? እሱ ጓደኛ ነው ስለለመነኝ ልተባበረው ነው የመጣሁት፣ በጣም ስለለመነኝ አልሽ። እሱ እውነት ለምኖች ነው አንቺ ነሽ የለመንሽው ቢለምንሽ እንኳን ሰላሳ ጊዜ ለሀይምዬ ቦታ ቢኖርሽ በፊት የሰራሽው ስራ ጸጥቶሽ ቢሆን ኖሮ በድጋሚ ዛሬ እንደዚህ አይነት ፕራንክ እንስራ ሲልሽ ኖ እኔ ሴት ልጅ ነኝ ከዚህ በፊት ቅስሟን የሚሰብር ስራ ነው የሰራውትኝ ያ ነገር እንኳን ይቅርታ አድርጋልኝ ያው ይቅርታዋ ከአንገት በላይ ነው፣ ከልቧ እንኳን ይቅርታ ያለችኝ አይመስለኝም ብለሽ እንደዛ አይነት አጥጋቢ መልስ ትመልሽለን ነበር ለብሩኬ። ነገር ግን የአንቺ ህልምና አሳብ ብሩኬንና ሀይሚን መለያየት፣ አንቺ ደግሞ ያንን ውሽማሽን መተውና ወደ ብሩኬ ጠቅልለሽ መምጣት ነው። ምን ሰላሳ ጊዜ የረጅም ጓደኛ ነን፣ የረጅም ጊዜ ጓደኛ ነን፣ የረጅም ጊዜ ጓደኛ ነን ትያለሽ። ደጋገምሽ እኮ ነገሩን የረጅም ጊዜ ጓደኛ ፍቅረኛ አይሆንም ያለሽ ማን ነው? የረጅም ጊዜ እህቴ ወንድሜ ሲባባል የነበረ ሰው አይጋባም ያለሽ ማን ነው? ከየት ሀገር የመጣሽ ነሽ አንቺ ሲጀመር? እንዴ አጠገብሽ እኮ ያለው ሸበለው ብሩኬ እኮ ነው። ማን መሰለሽ? መቼም ከዛ ፍቅረኛ ከምትው ሰውዬ አይሻል አይቀርም እንዴ። በቤስት ፍሬንድነት ለረጅም ጊዜ እኮ የተጠበቅሽበት አንድ ቀን አንድ ቀን እየጠበቅሽ ነው አንቺ። ብሩኬና ሀይሚ የሚለያዩበትን ቀን እየጠበቅሽ ነው አው እየጠበቅሽ ባይሆን ኖሮ እንደዛ አይነት አጉል ፕራንክ እንስራ ብሎሽ ከሆነ እውነት እስካሁን ድረስ እኔ አላመንኩኝም። ብሩኬ እንደዚያ አይነት ፕራንክ እንስራ ይልሻል ብዬ አላመንኩም፣ አልተቃበልኩትኝም። ለምን? አንቺ ሰላቶ ደፋር ስለሆንሽ እሱን እንስራ ብለሽ ስለምትለምኒው ስለማቅ እርግጠኛ ስለሆንኩኝ ነው። እስካሁንም ድረስ ልቤ አምኖ አልተቃበለም። ነገ የሚጸጥሰኝን ነገር መናገር አልፈልግም ብዬ ነው ምንም አይነት ቃላትን በብሩኬ ላይ ያልሰነዘርኩትኝ ማለት ነው። ለብሩኬን የማስተላለፍ የምፈልገው ነገር ቢኖር ብሩኬ ይችን ሴት እራቃት ሃይሚን የምትፈልጋት ከሆነ ሌላው ነገር ደግሞ ይቅርታ፣ አንተ ሃይሚን ጠይቃት፣ ከልብ ተጸጥተ፣ ሃይሚ ዝቅ ብላ ይቅርታ እንደጠየቀችን አንተም ዝቅ በል። ለፍቅር ዝቅ ማለት ውርደት አይደለም፣ ሞት አይደለም፣ ፍቅርን ማዳን ነው፣ ፍቅርን መገንባት ነው። በፍቅር ውስጥ ስንሆን፣ ስንሳሳት ያጠፋነውን በደል ይቅርታ መጠየቅ የኛ የሆኑ ሰዎችን ውርደት ወይንም ሞት አይደለም፣ መሸነፍ ነው ለፍቅር እና አንተ ሃይሚ ከዚህ በፊት ዝቅ ብላ ይቅርታ ጠይቃለች። አንተ እሷ ተንበርክካ ይቅርታ እንደጠየቀችህ አበባ ገዝተህ ዝቅ ብለህ ይቅርታ በላት። በቃ ልብ ስፍስፍ ብሎ ማለት ነው። ሃይሚ ልባ ስፍስፍ ብሎ ጥፋት ስታጠፋ ይቅርታ እንደምትጠይቅህ ስፍስፍ ብለህ ይቅርታ ጠይቃት። ያም ነው እያንገበገባት ያለው አንደኛው ማለት ነው። ሁለተኛው ነገር ደግሞ በቃ ተደርጎ የማይታወቅ ነው። እሷ ምናለች? እኔ እንደዚህ አይነት ፕራንክ ሰርቻለሁ? ያልጋ ላይ ሆኜ እኔ እኮ ሰርችህ የማላውቀውን ፕራንክ ነው የሰራኸኝ። እሺ፣ እሱ እኮ ልክ እንዳልሆነ ነግሬሻለሁ። ስለዚህ ጥፋቴን አምኜ ነግሬሻለሁኝ፣ እዚ ጋር ልትረጅኝ ይገባል ብሎ ለብሩኬ ነገራት። ለሃይሚ ምንም ምረዳህ ነገር የለም የኔና ያንተ ነገር እዚ ጋር ያበቃል እያለች ነው ሀይሚዬ። ምን ልበልሽ? እዚ ጋ አንድ ነገር ልጅ እፈልጋለሁ። ለዚች ለትርኪ ምርኪ ከራሷ እስከ ጥፍሯ እስከ ጥፍሯ በአርቴፊሻል ለተቆለለች ሴት ብለሽ ይህንን ሸበላ ከሸበላሽ ጋር መጣላት የለብሽም። እኔ ልንገርሽ ብሮኬ ችግር አለበት፣ ያነጋገር፣ ቃል አጠቃቀም። ፕራንክ ሲያደርግ ድፍን አድርጎ ያደርጋል። በቃ ሰውን በአንድ ጊዜ ማሳመን ነው የሚፈልገው ያ ደግሞ የፕራንኩ ሲስተም ነው፣ እንረዳለን። ልክም ነው፣ ግን ለዚች ለጠንፌ ብለሽ ብሩኬ መራቅ የለብሽም። ከብሩኬ ታርቀሽ ፏፍሽ ብለሽ ይችን ጠንፌ መራቅ ነው ያለብሽ፣ ማናደድ ነው ያለብሽ። ሌላው ነገር ደግሞ ለጠንፌ እያስተማረቻት ነው ያለው ሃይሚ። አዎ ይሄ ነገር ስተት እንደሆነ በእሷ ላይ ሊደረግ የማይፈልገውን ነገር በድጋሚ በሰው ላይ እንዳታደርግ ልክ እንዳልሆነ እየሰራች ያለው ስራ እያስተማረቻት ፕራንክ እያደረጋቻት ነው ያለችው ሀይሚ ማለት ነው። በድጋሚ እነሱ ግን እኔ እኮ የሚገርመኝ ደግሞ ማለት ነው ክብሬን ክብሬን አለች እኮ ጠንፌ ክብሬን ትቼ ይቅርታ ልጠይቅሽ የመጣሁት የኒዋ እንጀታ ርስ የኒዋ ትንሽዬ ደግሞ ክብርሽን እኮ የጣልሹ ፕራንክ ስሰሪ ያኔ አልጋ ላይ ስትወጭ ነው አለቻት። ያኮ ለፕራንክ ነው ምናምን ነገር አላለችም። ለፕራንክስ ቢሆን ሀቢብሲ እንዴ፣ ምን ሆነች ነው እንደዚህ ያዙ ይልቀቁኝ። አይነሽን እንዳላወጣው አላለችም? ሀይምዬ ወይ ሀይሚ በቃ ተናዳልኝ፣ መጨረሻ አይነሽን እንዳላወጣው አለቻት። ደግ አይኗን ማውጣታሽ ብትጤላት እኮ አይኗን ተወጣ ተመልሰ አንቺ ጋር አትመጣም ነበረ። ማስጠል ነው እኔ በነገራችን ላይ ሰው እንድት እንትን ማለት ደግሞ ተሰደብኩኝ፣ እኔ ዝቅ ተደረግኩኝ ምናምን ነገር እኔ ብዙ ነገር እየተባልኩኝ ነው ምናምን ነገር አለች። የሰራሹ ስራ እኮ ነው ብዙ ነገር ያስባለሽ። የሰራሹ ስራ ነው ብዙ ነገር ያስባለሽ ልክ እንዳልሆነ ጠንቅቀሽ ታውቂያለሽ። ስለ በፊት አይመለከተኝም፣ የበፊትም ፕራንክ ነው፣ ይህም ፕራንክ ነው። ስለዚህ ይቅርታው ይቅርታ አትፈልግማ፣ ይቅርታ መቀበል አትፈልግም በደንብ ጥፋትሽ ይግባሽ። አንቺ ሲጀመር ጥፋትሽ አይገባሽም። በጣም ደፋር ሴት ነሽ፣ በጣም ማለት ነው። ጥፋትሽ አልጠጠተሽም ሲጀመር ማለት ነው። ደግሞ እንግሊዝኛውን ወደዛ ታዩና እዛ ሰፈር ሰፈር ስትጃውሪ እዚጋ እንግሊዝኛ መተሽ አትሞላቀቂ እና ለማንኛውም ይህን ያክል ተወረኩብሽ ይበቃሻል። ወደ ቅማሟ ስዞር ቅማሟ ዛሬ ጠጉሯን ተሰርታለይ ፏፍሽ ብላለይ ምናምን ብቅ ዝና ብላ የድሮዋ ሀይሚ አይደልሁኝም፣ አሳይሃለው ማንነቴን አለች። ተጉረገረገች እኮ ሸበሏ ሬ ብሩኬ ተይታይ እንጣላለን፣ ማርያምን፣ እረፊ እረፊ አላ አይ ሀይሚዬ በቃ፣ ሀይሚ እና ብሩኬ እንደዚህ ምናምን ስላሉ ይጣላሉ ብላችሁ አፋችሁን ከፍታችሁ ተመልከቷሉ። እነ ጠንፊ አሁን ደስ ብሏችኋል። ሀይሚ እንደዚህ ስላለች ቤት ቤት ቤት መለያየታቸውን ይፈልጓላ። ፕራንክ እያደረገቻቸው ነው። ብዙም ደስተኛ አትሆኑ እና ብዙ በራችሁን ዘግታችሁ እዛ ተቀመጡ። እዛ ባላችሁበት ደግሞ አንድ መታ አለ የብሩኬ አፍቃሪ ከምን ከምንድን ነው የምትወጡት? ብሩኬና ሃይሚ ፕራንክ ቪዲዮ ሲሰሩ አፍቃሪ ነኝ እያላችሁ ዝተታችሁን ስትጎትቱ ትመጣላችሁም። ትረ ዝተት ለማንኛውም የኔ ወደ ቤተሰቦች ሀሳብ አስተያየት ካለ በኮመንት አስቀምጡ። ላይክ ሼር አይረሳ። ቅማማ ሂጂበት።